የሲዳማ ክልል ፖሊስ ኮሚሽን የዘጠኝ ወር የእቅድ አፈጻጸሙን በገመገመበት መድረክ የክልሉን ሰላምና ጸጥታ ከማረጋገጥና ከማጽናት በትራፊክ አደጋ የሚደርሰውን ጉዳት ከመከላከል እንዲሁም የማህበረሰቡን የእርካታ ደረጃና አስተዳደራዊ ጉዳዮችን በልዩ ትኩረት ተመልክቷል። የክልሉን ሰላም ለማረጋገጥ ገለልተኛ አማካሪ ምክር ቤት ማህበረሰቡ የሰላሙ ባለቤት እንዲሆንና ከጸጥታ አካላት ጋር በቅንጅት በመስራት ከፍተኛ ሚና መወጣቱን የምክር ቤቱ አባላት ይገልጻሉ። ማወያያት ነው፣ ማመካከር ነው። ያለውን ችግር ታዋይቴን እየፈታን ሰላም እየፈጠረን ነው ሰላም የመጣ ዝም ብለው አልመጣም ዝም ብለው መምጣት አይችልም ያለው ችግር ሁሉንም አቅፌን ሁሉንም ሰብስቤን በመነጋገር በመመካከር በመጫወት ጥፋተኛውን ጥፋት ላይ እንዳይሄድ መምከር መገሰጥ እያረገን ሰላም አምጥቴ ነው ከህብረተሰቡ ጋር አንድ ላይ ሆኖ በሮንድና በየክፍለ ከተማ ካሉ አባላት ጋር ሮንድ አለ በዛ አንድ ላይ ሆነን ህብረተሰቡን በማሰባሰብ በውይይት አንድ ላይ ቁጭ ብለን የምንወያይበትና ከዛ አልፎ የሚደረጉ ነገሮች ጸጥታው ምን አይነት ነው የሚባለውንም ከፍትህና ከጸጥታ ጋር አውረን አንድ ላይ ሆነን የሚሆነውን ነገር ሁሉ አንድ ላይ ሆነን እየሰራን ነው ያለ ነው። ማህበረሰቡ የጸጥታ አካላትን ከማገዝ ባለፈ የአካባቢውን ደህንነት በማስጠበቅ በክልሉ አስተማማኝ ሰላምና ጸጥታ ማስፈን መቻሉን የክልሉ ፖሊስ ኮሚሽን ኮሚሽነር ሽመልስ ቶሎሳ ገልጸዋል። ህዝባችን በፖሊስ ጋር በጋራ በመሆን ሰላሙን ላረጋግጥ ይችለዋል። ሲዳማ ክልል ፍጹም ሰላማዊ ክልል ናት። አንዳንድ ግለሰቦች በማህበራዊ ሚዲያ እንደሚያወሩት አይደለም። ይሄ የግል ፍላጎት ነው። ነገር ግን አጠቃላይ ስንመለከት ሲዳማ ክልል ሰላሙ የተረጋገጠበት የሰላሙ ባለቤት ደግሞ ህዝብ የሆነበት በጠንካራ አመራሮች እየተመራ የሚገኝ እና ሰላሙ ደግሞ በዚህ ሰዓት የገቢ ማዕከል የሆነበት የቱሪስትና የቱሪዝም ማዕከል የሆነ ክልል ነው። ስለዚህ የሰላሙ ባለቤት ህዝብ በመሆኑ መጠን ህዝብና ፖሊስ በመተባበር ወንጀሉን በጋራ እየተከላከለ ይገኛል። ከአምናው ተመሳሳይ ወቅት ጋር ሲነጻጸር በትራፊክ አደጋ የሚደርሰውን ጉዳት መቀነስና የማህበረሰቡን እርካታና መኔታ ከፍ ማድረግ መቻሉን ነው ኮሚሽነር ሽመልስ ቶሎሳ የገለጹት። የወንጀሉ መጠን የቀነሰበት የትራፊክ ሂደቱም ደግሞ የተሻለበት አጠቃላይ ሲታይ ከምና የነበረው ወደ 9% የመቀነስ የተቻለበት ሂደት ላይ ነው የምንገኘው። ሌላኛው ምርመራ ሂደታችን ከማዘመን አንጻር ሰፊ ስራዎች እየተሰሩበት፣ የቴክኖሎጂ አጠቃቀም እየታገዘበት፣ የተገልጋዩ እርካታ የተረጋገጠበት ሆኖ ነው ያገኘው። ባለፉት ዘጠኝ ወራት የተሰሩት ተግባራት አመርቂ ቢሆንም አሁንም ድረስ ያልተፈቱ የማህበረሰቡ ቅሬታዎች መኖራቸውንና በቀጣይ እነዚህን ችግሮች ለማረም በትኩረት እንደሚሰራ የገለጹት ደግሞ የክልሉ ፖሊስ ኮሚሽን ምክትል ኮሚሽነርና የአስተዳደር ለማዘርፍ ኃላፊ ረዳት ኮሚሽነር ፍቅሬ ዮኢሳ ናቸው። ትራፊክ አደጋ የቀነሰ ቢሆንም ግን አንዳንድ ትራፊኮቻችን ላይ የሚታይ የዲስፕሊን ግድፈት አልፎ አልፎ በአግባቡ ያለመቆጣጠር አብዛኛው የትራፊክ አባሎቻችን አብዛኞቹ የተሻለ አፈጻጸም ያላቸው ቢሆንም አሁንም ሕዝቡ ቅሬታ የሚያነሳበት አሁንም ተፈቶ ያላለቀ የበለጠ መስራት የሚገባን በደካማጎን ያየንበት ሂደት አለ። በሌላ በኩል እንደዚሁ በምርመራ ዘርፍ የተሻለ ጥሩ አፈጻጸም ያለ በፐርሰንት ደረጃ ቢሆን እንኳን እንደዚሁም በመርማሪዎቻችን ላይ አገልግሎት አሰጣጥን በተመለከተ ምን ያህል ህብረሰቡ በእኛ አገልግሎት ረክቷል። ሰብአዊ መብት አጠባበቅን በተመለከተ በህጉ ላይ በተቀመጠው መሰረት በ48 ሰዓት ወደ ፍርድ ቤት ተጠርጣሪን ከማቅረብ አንጻር የማቆያ ስፍራ ጽዳቶችን በ24 ሰዓት ውስጥ ቃል የመቀበል ጉዳዮችን አስሮ ከማጣራት ይልቅ አጣርተን ከማሰር አንጻር ጥሩ ነገር ቢኖሩም ግን ነገር ግን መርማሪዎቻችን አልፎ አልፎ የሚያሳዩት የስነ ምግባር ጉድለት እንደዚሁ እንዳለ መስተካከል ያለባቸው ነገሮች እንዳለው ለመገምገም ይችላል። የክልሉን ሰላምና ጸጥታ በዘለቄታዊነት ለማጽናት የተጀመረው ስራ ተጠናክሮ እንደሚቀጥል በመድረኩ ተገልጿል።